ተመልካቾቻችን አሁን የደረሰን ዜና አለ። ህዝባዊ ወያኔ ሓርነት ትግራይ በአፋር ክልል በሚገኘውና አራ መሬት ላይ በሰፈረው የትግራይ ታጣቂዎች ቡድን ላይ ጥቃት መክፈቱ ተገለጸ። በርካታ ቀበሌዎችን መቆጣጠሩን የሚገልጹ መረጃዎች እየወጡ ነው። የአፋር ክልል መንግስት ስድስት ቀበሌዎች በህዋት ታጣቂዎች በወረራ መያዛቸውን የሚገልጽ መረጃ ይፋ ማድረጉም ተመልክቷል። አቶ ጌታቸው ረዳ በግል የማህበራዊ መድረክ ገጻቸው ላይ የህዋት ታጣቂዎች ጥቃት መክፈታቸውን በይፋ ገልጸዋል የደረሱልን ጥሪ በሚመስል መልኩ ለአብይ አህመድ ሰራዊት እንደዚሁ ጥሪ ማድረጋቸውም ተመልክቷል በአፋር ክልል ህውሃት ጥቃት ሰንዝሯል የተለያዩ መረጃዎች እየወጡ ይገኛሉ በአካባቢው የሚኖሩ የአፋር ተወላጆች ቀያቸውን ለቀው እየተሰደዱ እንዳለም ይነገራል የዘውትር ተሳታፊያችን ማምሻውን የተሰበሰቡ መረጃዎችን ይዞ ሊያካፍለን መስመር ላይ ይገኛል ምንድነው የተፈጠረው ጦርነት ተጀመረ ወይስ ምንድነው ያለው እውነት ነው መሳይ። አሁን ማምሻውን ነው ጦርነት የተጀመረው። ግን በጣም የሚያሳዝነው ነገር የአፋር ህዝብ ከዚህ በፊት የሀራ መሬት ላይ ሰፍሮ የነበረው በፌዴራል መንግስቱና በነጌታቸው ረዳ የሚታገዘው የትግራይ የሰላም ኃይል የተባለው ኃይል በክልላችን ውስጥ እኛን ተረማምዳችሁ፣ በእኛ ክልል ላይ ስልጠና ወስዳችሁ፣ ተደራጅታችሁ የትግራይን ህዝብ ወይም ህወሀት እንድትወጉ አይገባም በማለት ተቃውሞ ሲያስነሱ ነበረ። ነገር ግን በፌዴራሉ መንግስቱ ገዛ የሚደረግለት ኃይል ስለሆነ አቅሙ ከክልሉ መንግስት በላይ የፌዴራል መንግስቱ እያገዘው ስለነበረ በዛ መሬት ላይ ተቀምጦ የትግራይ ኃይሎች እና የትግራይን ህዝብ ለመውጋት እንቅስቃሴ እያደረገ የነበረውን ኃይል የህወሀት ኃይሎች ዛሬ ማምሻውን በሁለት ሰዓት አካባቢ ጥቃት መሰንዘር ጀምረዋልኝ። እንግዲህ ሲፈራ የነበረው አሁን ዛሬ እውነት ሆኗል። ህወሀት በአፋር በኩል በሶስት አቅጣጫ ወደ አፋር ክልል ዘልቆ ገብቶ ጦርነቱን ሙሉ በሙሉ ከፍቷል ማለት ይቻላል። በጣም ከፍተኛ ውጊያ እየተደረ ያደረገ ነው። በተለይ መጋሌ ተብሎ በሚጠቀሱት የአፋር ግዛት አካባቢ በጣም በርካታ ሰራዊት የትግራይ የህወሀት ኃይል ገብቷልኝ እንግዲህ የትግራይ የሰላም ኃይሎች የሚባሉት በአብይ አህመድ የሚደገፉ ኃይሎች ነው በዋነኝነት ለማጥቃት እንቅስቃሴ እየተደረገ ያለው። አሁን በአጠቃላይ በአፋር ክልል ላይ ትግራይ የሰላም ኃይሎች እና የህወሀት ኃይሎች የውክልና ጦርነት ነው እየተደረገ ያለው በዛ ክልል ላይ የአፋር ክልል እንግዲህ ያው እንደተለመደው ከዚህ በፊትም ከፍተኛ ውጊያ ደረግ እንደተጎዳው ህዝብ ሳያይለት አለም ሳይመለከትለት ማንም ሳይጮለት ከፍተኛ ጉዳት ሊያደርሱበት እንደሚችሉ ነው የሰማነው። ከዚህ በፊት እንግዲህ የብልጽግና ጀኔራሎች ከሰሞኑ በሚዲያ ወጣው ህውሃት ከስሩ ተነቅሎ ካልጠፋች ሀገር ሰላም አታገኝም፣ እኛ የወታደራዊ ጀኔራሎችን በእጃችን አስገብተን ህክምና ልከን እያለ ኢታማዦር ሹሙ እየተናገረ በነበረበት ሰዓትና እነሱን ለማታለልና ወደ እነሱ ወገን ለመሳብ ከፍተኛ ጥረት ያደረጉ በነበረበት ሰዓት ከዚህ በፊትም የውሃት ኃይሎችን የፌዴራል መንግስቱ ፋኖን አብራችሁ ከወጋችሁ እናንተ ጋር ምንም አይነት ጥል የለንም፣ ህገ መንግስቱን እናንተም እኛም መጠበቅ አለብን የሚል የማታለያ ቃላቶችን ሰጠው። ውሃቶች እምቢ በማለት ከአሁን ድረስ በአቋማቸው ጸንተው፣ አሁን ደግሞ እየጠነከረ የመጣውን በፌዴራል መንግስቱ የሚታገዘውን ኃይል ለመምታት በመጋሌ ወደ ተባለው ግዛት ዘልቀው በመግባት ከፍተኛ ውጊያ እየተደረገ እና በርካታ አካባቢዎችን መቆጣጠራቸውን ነው መረጃዎች የሚያመላክቱት። መሳይ ማምሻውን የአፋር ክልል መንግስት መግለጫ አውጥቷል። በመግለጫውም በጉልበት ስድስት መንደሮችን ህውሃት ተቆጣጥሯል ሲል ነው የክልሉ መንግስት የወነጀለው። የአፋር ክልል መንግስት በዚሁ ባወጣው መግለጫ ህውሃት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ ነው የአፋር ክልል መንግስት ያስታወቀው። ጌታቸው ረዳም ከደቂቃዎች በፊት እንደዚሁ በማህበራዊ ሚዲያ መድረኩ ላይ የገለጸው ነገር አለ። የዋት ጦር አፋር ድረስ ዘልቆ ጦርነት መክፈቱን በመግለጽ ዋ እና ተጠያቂዎቹ ፍሳ ማንጁስና ዮሐንስ ሜዲድ እንደሆኑ አመልክቷል። ህውሃት የፕሪቶሪያውን የሰላም ስምምነት በይፋ ጥሶ የአፋር ህዝብ ላይ ግልጽ ጦርነት ከፍቷል የሚል ነው። እስካሁን ከህውሃት በኩል የተሰጠ መግለጫ የለም። ታጣቂዎቹ ግን በአፋር ክልል ሀራ መሬት በሚባል በሚታወቀውና በአብይ አህመድ የፖለቲካና የወታደራዊ ድጋፍ የሰለጠኑና የተወረወሩ ወደ ትግራይ ክልል በመግባት ህውሃት ላይ ጥቃት እንዲፈጽሙ የታቀዱ ኃይሎችን እየመሩ የሚገኙ እንደሆነ ይታወቃል። በዙ 23 በዲሽቃ በሞርታርና በሌሎች ከባድ መሳሪያዎች የታገ የገዘ ጥቃት ነው ህውሃት ፈጸመ የተባለው። ምናልባት ይሄ ጦርነቱ ተጀመረ ወደሚል ድምዳሜ ሊያደርስ ይችል ይሆን? እንደዚህ አይነት አንዳንድ ግጭቶች ነበሩ የሚተኮስ ከዚህም ከወዲያ ወዲህ አንዳንድ የተኩስ ልውጦች ከዚህ በፊትም ነበሩ። ከዛ የተለየ ነው ማለት እንችላለን? እንዴ መሳይ በጣም በትግራይ አሁን እኮ በአፋር ክልል ላይ ረጅም ስፋት ያለው የመጋሌ የሚባለውን አውራጃ ነው ህውሃት ኃይሎች ወደ ውስጥ ዘልቀው በመግባት በተለይ በሰላም ኃይል በሚባሉት የትግራይ የተገነ ጠሉ እና ጌታቸው ረዳ የሚመራቸው እና በአጠቃላይ በፌዴራል መንግስቱ ድጋፍ የሚሰጣቸው ኃይሎችን ነው በዋነኝነት ለማጥቃት እንቅስቃሴ ያደረጉት። ከዚህ በፊት እንደሚታወቀው መሳይ፣ የአፋር ክልልም ይሁን የስምረት የሚባለው ፓርቲ ጌታቸው ረዳ የሚመራው ስምረት የሚባለው ፓርቲ መግለጫ ቢሰጡ ከነሱ ቁጥጥር ውጭ ነው። ምናልባት እነሱ በሞራልም በሀሳብም ድጋፍ ሊሰጡላቸው ይችላሉ እንጂ ይህንን ኃይል በዋነኝነት እያደራጀ ያለው የፌዴራል መንግስት። የፌዴራል መንግስቱ በሰሜን አካባቢ ህብረተሰቡ በሰላም እንዳይኖር በጦርነት ለረጅም ጊዜ እርስ በርሱ እየተሻኮተ እንዲኖር ለማድረግና በመሀል ሀገር ያለውን የፖለቲካ ወንበሩን አስጠብቆ ለመቀጠል በሰሜን አካባቢ ያሉ ሀይሎችን እርስ በርሳቸው በማጋጨት ከፍተኛ የሆነ ሴራ ጠንሶ እንቅስቃሴ እያደረገ እንደሆነ አሁን የህወሀት ሀይሎች እየገባቸው ይመስለኛል። መሳይ፣ በታስታውስ ከሆነ በፕሪቶሪያ ላይ ስምምነት ከተደረገ በኋላ የህወሀትና የፌዴራል መንግስቱ ስምምነት አድርገው በተፈራርመው እንደተመለሱ ትጥቃቸውን በተወሰነ ጊዜ የመጀመሪያ የነርሶከም መሳሪያቸውን ያወርዳሉ ከዛ በኋላ ደግሞ የቡድን መሳሪያዎች እና ከባድ መሳሪያዎችን ያስረክባሉ ሚል ስምምነት ከሰጡ በኋላ የተደራዳሪው የፌዴራል መንግስቱን ወክሎ የተደራደረው ሬዲዮዋን ሁሴን እኛ ከሌሎች ክልሎች በተለየ ሁኔታ የነፍስ ወከፍ መሳሪያና የቡድን መሳሪያዎችን አናስወርድም የትግራይ ህዝብ ራሱን መጠበቅ ስላለበት ብሎ ወደ እነሱ ለመሳብ ከፍተኛ ጥረት አድርጎ ነበር። ነገር ግን የህወት ኃይሎች ከፌዴራል መንግስቱ ጋር አብሮ መስራት የማይቻልበት ደረጃ ላይ እንደደረሱ ጠንቅቀው ስላወቁ ኃይላቸውን በደንብ አድርገው ሲያደራጁ ከቆዩ በኋላ አሁን በዋናነት የመከላከያ ኃይል ድክመት ባለበት አካባቢ ጥሰው በመግባት በጣም በርካታ ቀበሌዎችን መቆጣ ጠር ችለዋል። በእርግጥ በዛ አካባቢ አሁን የፌዴራል መንግስቱ ምላሽ የሚሰጥበት አቅም የለውም፣ አካባቢውንም በዛ አካባቢ ያለ ሀይልም የለውም። ነገር ግን የሰላም ሀይል የሚባሉትን አፋር ክልላዊ ሂደው ራሳቸውን እያደራጁ የነበሩት የትግራይ የሰላም ሀይል የሚባሉት ተራ መሬት ላይ ሰፍረን ከዛ በኋላ ህወሀትን እናጠፋለን ብለው ከፍተኛ በጀት ተመድቦላቸው የጡት ልጅ በመሆን እንቅስቃሴ ሲያደረጉ የነበሩ ሀይሎችን እየመቷቸው ነው የሚገኙት። ከባድ የሆነ ውጊያ እየተደረገ ነው። ይሄ በእውነት ለመናገር ከአፋር ክልላዊ መንግስትን በላይ ከስምረትን በላይ አሁን የውክልና ጦርነቱ በህወሀት ሀይሎች እና በፌዴራል መንግስቱ ምናልባትም በሚቀጥሉት ቀናቶች ውስጥ ተስፋፍቶ ሊቀጥል እንደሚችል ነው መረጃዎች የሚያመላክቱት። መሳይ ሰሞኑን የአብይ አህመድ ጀኔራሎች ዳርዳር እያሉ እንዳለ ጦርነት ሊጀመር እንደሚችል በሚያስተላልፏቸው መልእክቶች፣ በዛቻዎቻቸው፣ በተለያዩ እንቅስቃሴዎቻቸው ጦርነት በዛ አካባቢ ሊኖር እንደሚችል በተለይ ከትግራይ ኃይሎች ጋር እንደሚኖር ተገልጿል። ህውሃትም ይህንን አስመልክቶ የፌዴራል መንግስቱ ዝግጅት እያደረገ እንደሆነ ከትላንት በስቲያ ባወጣው መግለጫም አስታውቋል። ስለዚህ የጦርነት ዳመና አንዣቧል። አንድ በሰብአዊ መብት ላይ የሚሰራ ተቋም እንደዚሁ በሁለቱ ኃይሎች መሐል ያለው ፍጥጫ ወደ ጦርነት ሊያመራ ከጫፍ ደርሷል ሲል አስታውቆ ነበር። ያ እንግዲህ አሁን ለይቶለት ጦርነቱ ፈንድቷል ማለት የሚቻልበት ደረጃ ላይ የደረሰ ይመስላል። አንዳች ለውጥ ካልመጣ፣ አለም አቀፍ ተቋማት፣ አለም አቀፍ ተጽዕኖ የሚፈጥሩ መንግስታት ጣልቃ ካልገቡ በስተቀረም በሁለቱ ኃይሎች መሐል ጦርነት መጀመሩን የሚያ